ሰላም ቤተሰብ እንዴት ናችሁ? አማን ናችሁ? ሰላማችሁ ብዛ። ዛሬ እዥ የመጣሁት የዛሬ ሬሴ ያበደ ነው ማለት ነው። ፊት ለወንዶች ይላል። ፊት ለወንዶች ራቆታቸው ሄዶ ሴቶቹ ወንዶችን የሚያባልጉ ወንዶችን ሌላ መስመር፣ መጥፎ መስመር የሚወስዱ ሴቶች ማለት ነው። ፈጣሪያችሁን ፍሩ ማለት ነው። ፈጣሪውን እንድትፈሩ

ረሙን ልትጠልፈው፣ ውስኪ ያቅርባ፣ ሽቶ ደፍታ፣ ራቆታን መታ፣ እራት ጋብዛ፣ አበባ ነስንሳ፣ ረሙን እንድታሳስት ፈጣሪ ያሳስተሽ። አንቺ ለብቻሽ ተሳሰች እዛው ማለት ነው። እዛው ፈጣሪ የስራሽ ንስጠሽ። እኔ ምንም አልሳደም፣ ከላስ ከላስ ስታክፍር ላይ ብያለሁ። አልሳደቡም ፈጣሪ የስራችሁን ይስጣችሁ። እንደዚህ የሚታረጉ ሴቶች ማለት ነው። እንወደዳለን ብላችሁ ራቆታችሁን የምትሄዱ የተዋረዳችሁ፣ ራሳችሁ ተዋረዳችሁ እንጂ ታች ወረዳችሁ እንጂ ከፍ አላላችሁም ማለት ነው። እንደዚህ ረሙን ያስገደደችው ትገኛለች ማለት ነው። እቺ ልጅ ማለት ነው። አንቺ ልጅ ሆይ አምሳያሽን ፈልጊ ማለት ነው። ረሙ አይሳሰት። አንቺ ራቆትሽን፣ ጡትሽን ከፍተሽ ሰውነትሽን አሳይተሽ ውስኪ አቀርበሽ ብትመጪ ረሙ ለዚህ አይበገርም። አይበገርም ማለት ነው። አይበገርም፣ ጀግና ረሙ ማለት ነው። ጀግና ማለት ነው። ስለዚህ እንደዚህ ባንገቱ ተጠቅለለሽ እሱ ኪሱ፣ እጁ ላይ ነው። የሚገርማቸው ነገር እዚ ጋር ውስጥ ጥብቅ አርጋው ይዛ እሱ ኪሱ፣ እጁ ጋር ነው። ዘመድ ያዋረሽ ሴቶችን ያዋረሽ ለራስሽ የተዋረሽ ነሽ ማለት ነው። እንደዚህ የሚታረጊ ሴት በሙሉ ማለት ነው እንደዚህ የሚታረጉ ሴቶች ፈጣሪ እንድትፈሩ በአክብሮት ጠይቃቸዋለሁ። ዛሬም ይሁን ነገም፣ እኔ ሴት ራሳን ስታዋርጥ እንደሚገርመኝ፣ ሴት ራቆታን ስትሄድ እንዴት እንደሚገርመኝ በራቆት አይደለም የምታምሪው ማለት ነው። ራቆትሽ ሄደሽ አይደለም ማማር አለብሽ። አንቺ ለብሰሽ ውብ ነሽ፣ ተሸፋፍነሽ ሸፍነሽ ሰውነትሽ አልብሰሽ ውብ ነሽ። አንቺ ራቆትሽ ግን ተዋርደሻል፣ ሰውነትሽ ሜዳ ላይ አውጥተሽ ጢለሻል ማለት ነው። ስለዚህ ሙዝ፣ የተላጠ ሙዝ ማለት ነው። ብዙም ጊዜ ሚዲያ ላይ የሚወራው የተላጠ ሙዝ ሰው ይበላል እንዲ፣ የተሸፈነ ሙዝ ሊጦ ይበላል እንዲ። እንደዚህ የምታረጉ ሴቶች ለራሳችሁ ተዋርዳችሁ። ሴት ሴት ብዙ የተከበረች ብዙ ክብር ለቤተሰቧ ለሰውነታ ክብር ያላት ብዙ ሴት አለች። ግን እንዳንቺ አይነት የተዋረደ ሴት ዘሩንም አሰድባል፣ እናቱን አሰድባል። አሳዳጊ የበደላቸው ሴቶች ናቸው እንደዚህ የሚያደርጉት ማለት ነው። እዚህ ዛሬም ነገም ፊት ለወንዶች አሁን ወንዶች የተገደዱ ይገኛሉ። ወንዶች እንደ ሴት አንገታቸው የደፉ ይገኛሉ። ሴቶች ወንዶች አሁን ያፈሩበት ጊዜ ያፈሩበት ጊዜ ላይ ደርሰናል ማለት ነው። ሴቱ ወንድ የሆነበት ጊዜ ወንድ ሴት የሆነበት ጊዜ መጥተዋል። ሴቷ ምንም? ኢፍረሳይዛት ይኔ ወድጄ ሃለው ብላ ምታስገደድበት ጊዜ ደርሰናል። አሁን ረሙን በፕራንክ ተጀምሮ ይሄ ፕራንክ ደግሞ እስከ ጥግ ወስታው እቺ ልጅ ማለት ነው ካልወደድከኝ ብላ ረሙን ያስገደደችው ትገኛለች ማለት ነው። ይገርማል። ግን በጣም ገርሞኝ ነው የመጣሁት ትንሽ ካየው፣ ደግሞ ትንሽ መጥፎ ነገር ካየው፣ ጥሩም ነገር ካየው ካላወራሁበት ያመኛል ማለት ነው። ለዛ ላውራ ብዬ መጥቼ ነው ማለት ነው። ረሙ ዛሬም ሆን ነጌ በራቆትሽ አይደለም የምታሸንፊው የምትወጂው የሚወደሽው ማለት ነው። ረሙ ራቆትሽ ሄደሽ አይደለም የሚወደሽ ማለት ነው። ስለዚህ ለዛውም ረሙና አንቺ ያንቺ የወደሽው የት እስከ የት እንዳሉ ታውቂያለሽ ማለት ነው። ስለዚህ አንደኛው ላይ ራስሽን አዋርደሻል፣ ሁለተኛው ላይ ሰው ከሰው ልታረጊ ማለት ነው። አሁን እዚህ ጋር ረሙ፣ እኔ የሚገርመኝ ነገር ውሳ ጥቅልል ብላ ይሄ ፕራንክ አረኮ ያለችው ጊዜ ነው። እሱን ለማሸነፍ ነው እንደዚህ በአንገት ቀለለችው ማለት ነው። ረሙ ወንድ ነው፣ በአንቺ የሚታለል ልፍስፍስ አይደለም ማለት ነው። አሁን ይሄንን በአንገቱ የተጠቀለለች ቀን ፕራንክ ነበር ማለት ነው። አሁን ደግሞ ዛሬ ወደድኩ ወደድኩ ብላ ስታስገድደው ትገኛለች ማለት ነው። የሚቶጂ እዛ ሄደሽ ራቆትሽን ውደጂ ማለት ነው። እሱ በአንቺ የሚወደድም አይደለም ካላስ እሱ እሱ ስንት ሴት ፈትነው ያለች በፈተና ግን ያለፈ ጀግና ልጅ ነው ማለት ነው። እንዳንቺ እንዳንቺ ራቆቱን የሄዱት አይደለም። ማግባት አለበት ዛሬም ይሁን ነገ። መናግረሻለሁ። ለአንቺ ደግሞ አንቺ መተሽ ቤት ኮመንት ብታስቀምጪ ለአንቺ መልስ አለኝ። ቤትሽ መጥቼ እርግጥ አርጌ ነግረሻለሁ ማለት ነው። እውነት ለመናገር አንቺ ራቆትሽን አይደለም ይወድሽ በራቆቱ አይደለም የምትፈታተኝው። ብዙ ሴቶች አሉ ፈጣሪ የረገማቸው ራቆታቸው ራቆታቸው ሄዱ ወንዱን ሊፈታተኑ ማለት ነው። የሚገርማችሁ ነገር ቢኖር ማለት ነው ወንዶች የሚፈልጉ የለበሰች የተሸፈነች ሴት ክብር፣ ለሰውነታ ክብር ያላት ሴት ነው የሚወዱት ማለት ነው። ግን ሴጣን ደግሞ አሳስቷቸው አይናቸው እናንቴን ሊያይ ይችላል፣ ግን ልባቸው አታገኙም ማለት ነው። ራቆታችሁ በመሄድ የነሱን ልብ አገኛለሁ ብላችሁ ከሆነ ተሳስታቸው። ወንድ አስለን አይወድም ማለት ነው። እንደዚህ አይነት ሴት ካፍታ ደረታን የምታሳይ ሴት አበደን ለትዳር አይፈልጓትም ማለት ነው። እውነት እኔን እመኑኝ ውሸታም ከሆንኩ ወንዶች ራሱ እችን እችን እችን ቃሌ ቢሰሙ ወንዶች ለራሱ ለኔ ራይት አረጉልኝ ነበር። ራይት ራይት ኤክስ ሳይሆን እናንተ ሴቶች ኤክስ ልታረጉ ትችላላችሁ። ሴት አስለን ሴት ግራቆታን ሲያዩ በቃ ምንም የተዘጉ ቢሆኑ እንጂ የተደሰቱ አይሆኑም ይደሰታሉ እዚህ ጋር ቢያዩ አምራችሁ አለው ብላችሁ ከሆነ ተሳስታችኋል። ራሳችሁን ገልጣችሁ የሚትሄዱ ሴቶች ማለት ነው። አላህን ፍሪው ፈጣራችሁን ፍሩ ማለት ነው። የወንዶቹን ቀልብ አትስበሩ፣ አትስበሩ፣ አትስበሩ። ራቆታችሁን አትሄዱ። ለራሳችሁ ክብር ይኑራችሁ፣ ለቤተሰባችሁ ክብር ይኖራችሁ። ያንቺ እናት እንደዚህ ራቆታን የሄደች አሳድጋሽ ላይሆን ይችላል አሳዳጊ የበደለሽ ተብለሽ ስትሰደቢ ወላጅ ስታሰድቢ፣ ያሳዝናል። እኔ አንድ የሆነ ጥፋት ሲሰራ ሰው ማለት ነው እውነት እኔ ለወላጁ ነው ለቤተሰቡ ነው መያዝ ነው ለዛ ሰው አላዝ ነው የዛ ሰው ወጥቶለታል። በቃ ሰው ምን ይለኛል የሚል በጨው ታጥቦ መጥተዋል ማለት ነው። ምኑም አይደለም። ግን እኔ የሚያሳስበኝ የምታሳዝነኝ እናት ባሳደገችው ትሰደባለች፣ አባት ባሳደገው፣ ባለበሰው፣ ባስተማረው ይሰደባል ማለት ነው። ስለዚህ እኔ ወላጅ አሳዝነኝ እንጂ ያ ጥፋት የሚሰራው ሰው አያሳዝነኝም ማለት ነው። ስለዚህ አደርሱልኝ፣ ፌቴ ለወንዶች ጋጠወጥ ሴቶች ፈጣሪ ያንሳችሁ ከምድር ያጥፋችሁ ማለት ነው። ስለዚህ ጋጠ ወጥ ሴት በስቷል፣ ወንድን የሚያስገድ ሴት በስቷል። ሂዳ ያስጣችሁ ሂዳ ያስጣችሁ ሂዳ ያስጣችሁ ሂዳ ያስጣችሁ፣ እንዴት እንዴት እንዴት ደሜ እንደሚያፈሉ። ፊት ለረሙ እችን እችን ሰይጣን ከሲሩ ከሲሩ ትነሳ አንሱለት ማለት ነው። ማንም ለረሙ ይደርስለት የለም ወይኔ የረሙ እናት እየተዳ የረሙ እናት እየተዳ ነው እየተዳ ነው። ረሙ እናቱ ነው የሚወድ ከእናቱ ጋር የሚዝናና ጀግና እናቱን የሚፈራ እናቱን የሚያከብር ልጅ ነው። አንቺን ጉዳቂ የሚወድ ልጅ አይደለም። እንደ ሴት ራሱን የሚሳት እንደ ሴት